ወይኔ አልቃሻ፣ በጣም ነው እንዴ ያዘንሽ? ወይኔ ጉድ! አይዞሽ አይዞሽ። በጣም ነው እንዴ! እንዴት ናቸው ግን እንዴት አላችሁ አሁን ላይ? እኔ እኮ ጥያቄ ልጠይቃችሁ ብዬ ነው የመጣሁት ቲክታክ ላይ ማለት ነው። እርር እያላችሁ ነው እያያችሁ ነበር። ለውሻዎቹ አሳልፊ አትስጣ። ሰውን ውሻ አይባልም ባይዘው፣ እንድታውቁ የምፈልገው ነገር ሰውን ውሻ አይባልም ኦኬ። ለውሻ አሳልፍ እንዳትሰጣ።

በጣም ነው እኮ ተጨነቅኩት። ሲራ የሚሰራው ነገር አቅቶኝ ነው ዋልኩት። ሰው እኮ አይታመም አይባልም። ሰው ልጅ ይታመማል። አታስመስልሽ፣ አታስመስሉ። ባለፈው እኮ ሄሚ የታመመችው ጊዜ ማለት ነው የምር ሁላችሁም እኮ ልባችን ልባችን እያወቀ ነበሩ። ምንድነው ያልሽው ቅድም ቪዲዮ ላይ? ቪዲዮሽን ሰምቼ ነበር ብሩክ ማለት ቅድም ነው። አዎ ያው የሆነ ቪዲዮ ሰርትሻ ላይቼች ነበር። ቲክታክ ላይ የለቀቀ ቪዲዮ ላይ ኮሜንትን እያየው ነበር። እሺ ምን ሆነ? ኮሜንት ምን ተፈጠረ? ኮሜንት ላይ ምን አክል እንደምታስመስይ በእውነት። አረ ወደዛ አታስመስይ። ምን አይነት ሆናት! በፈጣሪ ስም ትይ እንዲህ ይቻላል? እንደ ቤተሰብ የምር እኮ ነው። የምር ሰው ሄን አክል ያስመስላል? እኔ አላቅም። እንደዚህ ያስመስላል ብዬ እኔ አስቤ ያላቅም። ግን በጣም እኮ ነው የምታስመስለው። ተጨነቅኩ፣ እንደዚህ ሆንኩ፣ እንደዚህ ሆንኩ እ ደግሞ ማለት ነው ሄሚ ማለት ነው ያንቺ

አይታለች እኔ ነኝ እንደዚህ ያልኳታለች ሄሄሄ የምርሽን ነው የአንቺ ቪዲዮ ቁጭ ብላ ሰምታ ነው ታይ እንጂ ሄሚ ማለት ነው በዚያው ማለት ነው ውዶች ስለሚ የሆነ ነገር ልንገራቸው አሁን ለምሳሌ ሄሚ ማለት ሰላም ስትሆን አሁን ለምሳሌ በኢንስታግራም ቴክስ ሳፍላት ትማልደሰኛል ማለት ትማልደሳለች ለኔ ማለት ነው አንዳንዴ እና ሜሽን የሚደረገው ነገሮችን ታያለች ትማልደሳለች እና ማለት እንደዛ ነው እንጂ አሁን ላይ አንቺ የሰራሹ ቪዲዮ ገብታ ሰምታ አት ጠግደሪ ምናምን ምናምን ብያታለሁ። ስለዚህ ይሄንን ሰምታለች። እሷት የሰማለች ቪዲዮ ሲዲ ቢሽን

ሰላም ሰላም ሰላም፣ ውድና የተከበራችሁ ውድ ቻናል ቤተሰብ እንዴት ናችሁ? ዳና ናችሁ? ባላችሁበት ቦታ ሰላማችሁ ይብዛ። እኔ ዳና ነኝ፣ እኔ ጋ ሁሉ ሰላም ነው። እናንተስ እንዴት ናችሁ? እንዴትስ ቆያችሁ? እንዴትስ ከረማችሁ ነው የሚባለው እንጂ አላቅም። ለማናኛውም እንዴት ናችሁ? እኔ ዳና ነኝ ውዶቼ፣ መጥቼላችኋለሁ። የመጣሁትም ያው ማለት እንዴት ናችሁ ላሞችን ለጠየቅ ነው የመጣሁት። ቦራውና ሄሚ እንደዚህ ሆኖ አይተሻልና ትላንት ወዲህ ቢለያዩ ብላችሁ እያሰባችሁ ነበር ሄሚን እየዘቀዘቃችሁ ት እየሰደባችኋት፣ አንቺ ለቡሮ ከታስፈልግም ቡሮ እኮ አንቺን አይፈልግሽ፣ ምናምን ምናምን ቡሮ ከሱ አራቅ እያልሽ ርር እያላችሁ የነበራችሁ ሰዎች አሁን የት ናችሁ እያልኳችሁ እየጠየቅኳችሁ ነው። እና ማለት እንዴትናችሁ ገመት ወሰዳችሁ፣ ክልል ውስጠጣችሁ፣ የሆነ ነገር ምንድነው የሆናችሁ? ቴስኒገር ሚኒስቲ በኮሜንት ስር የፈልጋችኋለሁ አላችሁ፣ ግን ካላችሁ ኮሜንት ላይ ወያለን በሉ ካደላቸው ግን ማለት ነው፣ ምዝም የሚበለው ማለት ነው። ሶ ምንድነው ለቡሩክ የሚያስፈልግ ምርር በከንቱ ቅድም ደግሞ ምንድነው የሆነ ቪዲዮ ቲክታክ ላይ ሰሙ፣ ምን አለች? ለውሻዎቹ አሳልፊ አትስጣ ፈጣሪ ሆይ፣ ለውሻዎቹ ሳይሆን ለጠላት አትስጣ ፈጣሪ ሆይ ብላይ ማለት እንደዛ ነው የምትጸለዩ ጸሎት። ካላወቅሽ ማለት ልንገርሽ ወራዳ እኔ አሁን ማለት ነው ብሩክን በጣም ብዙ ሰዎች ይጠላላችሁ። ብዙ ሰው እንደሚወደን ብዙ ሰው ይጠላል። ማንም እኛ አንጠላም። እኔ በዚው ብሩክን አልጠላው፣ ክርስቶስን እግዚአብሔር ምስክሬ፣ ብሩክን አልጠላው። ለምንድ ነው የሚጠላው? ምንድን ነው ይሄም የሸበላ እኮ ነው። ይሄም የቀምጥል ባል ቡራው ብራዜራችን እይማቼክ በጣም ነው ወደ በጣም ነው ማከብሬክ። ይሄም የሸበላ ማለት ነው። እኔ እንደ እናንተ የቡቡባቴ የባባቴ ምናምን ምናምን እንዲ ያለቅስ ነው የሚፈልግ። የአባቴ አምላክ እያስለቅስሽ ኮተሰራም እንትን መስላለች። እንሰው ለማነኛውም ማለት ነው ምንድነው ያለች? ብሩ የብሩኪን ፍቅር አይቶ ባለ አሁን ባለ ፍቅር እየሰጠኝ ነው ምናምን የብሮኪን ፍቅር አይቶ ባሌ አሁን ላይ ፍቅር እየሰጠኝ ነው አለች። ባልሽ ካለ ለምንድኖቼ እና ብሮኪን የምትከተሉ ኔ ጉግርም የሚለኝ ባል ካለ ለምንድ ነው ለባልሽ ጊዜ ማሰጪው? ምን ልታረጊ ነው የሚታየ? አሁን ላይ ቦቦ እያልሽ ነው ቲክቶክ ላይ የምትፈስችው እያየሽ ነው ሀና ነው የምትባይ ሲሚሽ ማለት ነው። እና ማለት እንዴት ነው እንደዚህ ሊሆን የሚችለው? ባልሽ አይደለ ይሄ አሁን ይሄ ልጅ? አሁን ቦባቴ የኔ ወንድም የኔ ቀብራር እያልሽ ነው የምትፈስችው እያየሽ ነበር። እና ባልሽ ምን እያለ ነው አሁን ምንም አይለሽ ነው ወይስ ምንድ ነው? ታስራችሁ የተፈታችሁ ሰዎች ናችሁ? ትዳር ብትይዙት ጉድ ዘንድሮ ሰው። ለማንኛውም ማለት ነው ከውሻ ጠብቅ ሳይሆን ወዳጅ ከሚታስመስሉ ፈጣሪ፣ እሱን አሜን በሉ የሚወደው ነገር ገባቸው ሄደ። ብሩክን ሲለማት ወዱ ውስጣችሁ ላይ ያለው ጥላቻ ነው እንጂ ወደ ማለት ወዳጅነት አይደለም። ጋባቸው ሄደ። ብሩክን ቢትወጂው በጣም ሚታከብሪው ከሆነ ዙሪያ ላይ ያለው ሰው ታከብሪያለሽ። ኦኬ ብሩክን አትወጂ አሉ አትወዱም። እናንተ አስመሳይ ናችሁ ሲጀመር። ጋባቸው ሄደ። ወላጆ አንድ ሰውን ወደን እሱ ደሞ ያ ምን ወደው ሰው ነው እሱ የሚወደውን ሰው ማክበር አለበት እና ከብራ እና ማለት አሁን ለምሳሌ ሄሚን እወዳታለሁ እኔ አይደል? ሄሚን የምትወደውን ሰውን ይወደዋለሁ አከብሯለሁ ማለት ነው። እኔ አሁን ብሩክን በጣም ነው ማከብር እወዳለሁ። አለቀ። አንዳንድ የሚናገረው ነገር የኔ ቪዲዮ እሱ አነጋገር ስለማይችል ምናምን የምናገረው ነገሮች ማለት ያናድዳል፣ እንጂ እሱ እኔ ምንም ችግር የለብኝም። ገባችሁ ሄደ። እኔ ብሩክ ችግር ኖሮኝም አይደለም። ገባችሁ ሄደ። እንደ እናንተ አስመሳይ ሄሚ ከብሩክ ራቅ እያልኳት አይደለም ገባችሁ ይናጠቅ፣ ብሮ ከሷ ተለያይ እያላችሁ በውስጥ ይሁን ትጽፋላችሁ። አሉ አሉ ሳይሆን ራሴ እኔ ራሱ አቃሉ ሲጀመር ማለት ነው እንደምትጽፉ ማለት ነው። ፋክቱ ነው ምነግራችሁ ሲሙ፣ ብሮ ከሷ ራቅ ትላላችሁ። እንደ እሱ እንዴት ነው ምሪቆ? ይወዳታሉ እኮ ምን ናቸው ነው ምን ይሄ ምንድን ነው የሚታስቡት አልገባኝ። ምን ቴ በጣም ነው እንዴ የተቃጠላችሁት? ምን ላይላችሁ እንዴት ነው አሁን ላይ ማለት ነው።

እናንተ እንደዛ ነው። በቃ ብሩ ካይሜ እንዲ ላይ ብቻ ነው የምትፈልጉት ብሩ ግን ወይ ወደሽ ወይ ፈቀ እንትን ነው ማለት የሱ ሁሌም ከሱ ጎን ለማሆን አይደለም። አሁን ማለት ብሩ ጎን ላይ ያለችው ምንም ችግር ቢደርስ እኮ ቶሎ ብላ የሚደርሰው ከእግዚአብሔር በታች እሷ ነች። ከበሽ አንቺ ግን እዚህ ጋር መዳም ኮሽና ሸቃሊት ሆነሽ ሩዝን እየተቀቀ ያለሽ እንጂ ምንም ማለት አድርግ አትችልም። ለሷ እሺ ሌሊት ላይ ነው የታመመው አለች። አሁን ሌሊት ላይ አንቺ ልታሳስቻለሽ እሷ ነሽ ያደረሳችሁ። ብትጥላም ብትናገርም እሷ ነሽ አጠገቡ ላይ ያለችው። ታንቅሽ ሙጪ፣ እሺ እየመረረሽ ዋጪ። ይከካሞች በጣም እንደምታስመስሉት እና፣ ውዶቼ በጣም ወዳችኋለሁ፣ በጣም አከብራችኋለሁ። ቢዶን ጨርሳችሁ ስመጣ እኔ ሰላምታ ጠየኳችሁ እንዴ? ግን እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ማስኪን ጠየኳችሁ መሰለኝ ብቻ ለማንኛውም በጣም ወዳቸዋለሁ። ቪዲዮን ጨርሳችሁ እንድትሰሙ ፈልጋለሁ። ሀሳብ አሳይታችሁ ኮመንት ስር አስቀምጡልኝ። ቤቴን ሰብስክራይብ ማድረግ እንዳይረሳ እና ቡራይም ሄሚም ደግሞ ትላንትና ተናግሬ ነበር። ቡራና ሄሜ ታሪቆ ይመጣሉ ብዬ ማለት ነው። ትላንትና ማታ ማለት ትላንትና ጠዋት ላይ ቪዲዮ ሰርቼ ነበር ሶ እግዚአብሔር ማስኪን ብሎ የለቀቀው ጤቅስ ላይ ማለት ነው። እና ያው ከሱ በኋላ ነው ደግሞ ቲክታክ ላይ ታሞ የመጣው ያየ ነው ማለት ነው። እሱ ችግር የለም የእግዚአብሔር ስራ ነው። እግዚአብሔር ይይዛል፣ እግዚአብሔር ይፈታል። ምንም ችግር የለም። እና እንደዛ ነው የምላችሁ። እና በጣም በጣም ወዳች ያለው ቪዲዮ ጨረሳችሁ እንድትሰሙ ፈልጋለሁ። ቡራና የሚ እየቀራ ደግሞ አሁን ገና ሰላም ሆኖ በደሴታ ይመጣሉ። አትጨነቁ። ወዳችኋለሁ። መልካም ቀን ይሁን የላችሁ የኔ ውዶች። ባይ